حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ቤተሰብ አሰላሙ አሌይኩም ወረሕመቱላህ ወበረካቱ። ዲስ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናቸው። ይዛኔ ደግሞ በአዲስ ቪዲዮ ብቅ ብያለሁ። እንኳን ለተከበረው የኢደል አድሃ በዓል በሰላም አደረሳችሁ። ውድ የእስላም ልጆች ውድ ሙስሊም በመላው ዓለም እንደምትገኙ ያው እንግዲህ ኢድ ሰላት በተለይ ያው መላ አረፋ ቶሎ ነው እንትን የሚልና በብዙ ነገር ቢዚ ሆነን ያው ለኢድ ሰላ ምናምን እየሄድ ነበረ። አሁን እንግዲህ ያው ማሻአላህ የሙስሊሞች አንድነት ሙስሊሞች የበላይነት ሙስሊሞች ደግሞ ታላቅ እንዲሁም ደግሞ ኢስላም የዓለም ከአለም ወላሂ ምሬ ነው እስልምና ነው። ብዙ ጊዜ በአመት በዓል በኢድል አካባቢ ወይም ደግሞ እስልምና የሆነ ህግጋት አለው ያንን ህግጋት ጥቂቶች ሰዎች ሳይሆን ሙስሊም የተባለ ሁሉ የተገበረዋል እና በጣም ደስ ይ ኢድል አድሃ በዓል ነው። ማሻላ በነገራችን ላይ ይሄ ጎጃም ወይም ቢቸና መስጂድ ኢብራሂም የምትባል ምስል ፈተህ ለዋታል ሸብራይ ምስራጅ ሉዋታል ብቻ በጣም ቆንጆ ደስ የሚል መስድ ነው። ማሻላ ድባቡ በጣም ደስ ይል ነበረ እ ራሱ ደስ ብሎይ ነው። ሀቂቃ ማለት ነው። ማሻላ ያው ስብናላ አንዳንዴ ኒቃ ቤት ስትሆኑ ደስ ይላል። ብዙ ዘመዶች እያየኋቸው ነው፣ ግን ዝም አልኳቸው ማለት ነው። ያው እንኳን ያደረሳችሁ ይባል ነበር። አንዳንዴ ደግሞ ያው እንደዚህ ሰው መሀል ሲሆን ትንሽ ይረብሻል እና ሀቂቃታን በጣም ደስ ነሪ ደግሞ እንግዲህ ቢቸና የመትፈሯ ከተማ ነ የደርሰላት ሄዳለ ተብዬ

በዓሉ የሰላም የደስታ የፍቅር አላህ ያድርገው። ሀቂቀተን ውድ የመዳም ቀመሞች ወይም ደግሞ በውጭ ሀገር የምትኖሩ እህቶች ኢንሻአላህ ስብሃነ ወተዓላ ለሀገር በቅታችሁ በሰላም እንደዚህ ከቤተሰብ ጋር የምትኖሩ አላህ ያድርጋችሁ። ሀቂቀተን በጣም ደስ የሚል ዱባብ አለው ኢንሻአላህ እና ማለት በቃ ሱብሃንአላህ ደስ የሚላችሁ ነገር አለ። እየትን ብትሆኑ ሙስሊሞች ስትሆኑ ደስ ይላል ሰላም አለው ደስ ታለው ቢሞላችሁም ቢደላችሁም ብታጡም ብታገኙም በቃ የሆነ ብቻ አልহামዱሊላህ ረብ አለሚን እሚያስብል ደስ የሚል ድባብ አለውና ዛሬ እንግዲህ በሀገሬ ላይ ኢደል አድሃዋል በአል ከ እንግዲህ ቤተሰብ ጋር እንሻላ ደሞ ከጊዜ ሰዓት በኋላ ጥሪ ጥር ያለን ወደ ጥሪያችን እንግዲህ እናዘግማለን ማለት ነው። እና ደስ የሚል ኢድ ነው። ኢዳችንን ሰግደን እንግዲህ ወደ ምንፈልገው ቦታ እየሄድን ነው ሀቂቀተን ማለት ነው። በጣም ደስ የሚል ነው ይሆናላል። ሰላም ደስታ የሆነ ነገር አለው እና ውዶ ሲዬ ኢንሻአላህ ነቃበሉ። ዛሬ በቃ ሁላችሁም ባላችሁ ደስተኛ መሆን ባላችሁበት በኮንትራት ያላችሁ ወይም ደግሞ በሱ ሀገር ያላችሁ ወይም ደግሞ ብቻ በሆነ ነገር ከቤተሰብ ጋር አንዳንዴ ማዘንም አያስፈልግም። ለምን በእርግጥ ከባድ ነው። ማን እንደ ሀገር፣ ማን እንደ ቤተሰብ፣ ማን እንደ ዘመን፣ ማን ከሰው ጋር እንዳላችሁ ግን አንዳንዴ የምትታገሱት ነገር አለ፣ ሰብር የምታረጉት ነገር አለ። ለሆነ አላማ እስከወጣን ድረስ ያንን ነገር እስከምናሳካ ድረስ እንሻ አላህ አንዳንዴ የምሬንምላችሁ የዛሬውን እያሰባችሁ ወይም ደግሞ ያለፈውን እያሰባችሁ የወደፊት ህልማችሁ እንዳይሳካ ይሆናል። የዛሬ ማንነታችን ማለት ነው። እንደዚህ አይነት ነገር ልንተው ይገባል። ባረከላሁ ፊኩም እና እንሻላ አላህዬ እሱ ከሰው ሀገር አውጥቶ በሀገራችሁ የምትዝናና የምትደሰ አላህ እያደረጋችሁ። ባረከላሁ ፊኩም እንደምታዩት ያው እንሻላ ገና ኢድ ተሳድዶ እንዳበቃ ነው በነገራችን ላይ አልሐምዱላህ ረብላለሚን አህሉ ሱና ወልጀማዓ ወይም ደግሞ የሱና ባለቤት ሰ ረስ ይል ሀቂቃ ማለት ነው። ያለ የቆየ የሴቱ ወይም ደግሞ ሴቶች የራሳቸው ሆና እንዲሁም ያደረጉ ከሴቶች ጋር ወይም ደግሞ ሴቶች በጣም ጥንቃቄ ማድረግ አለ ቢዝን ረብል ዓለሚን እና አንደኛ ይሄ ነው። ሁለተኛ ደግሞ ያው ሴት ለብቻ ወንዱ ለብቻ የራሱ የሆነ ግን አንድ ኢማም ማለት ነው ኢማም ሆኖ ይሄ ከፍ ብሎ ደግሞ መስጅድ ብለው ደስ የሚል መስጅድ ነው ሀቂቀተን ማለት ነው። እና በእርግጥ ይሄ ነገር መስጅድ ብዙ የሚጎለው ነገር አለ። ምንድነው የሚጎለው ካላችሁ፣ የአዲስ ገና የቅራት ቦታ ተብሎ ወይም ደግሞ በጣም የሆነ ደስ የሚል አጀማመር ነው የጀመሩት እና የተውሂድ ባ በጣም ጉጉስን ና ጣይ ስለው እንግዲህ መስራት ወገባቸው እንሻአላህ፣ እዚህ አጋጣሚ ይህን መስጅድ መስጀድ በትልቁኛለሆ ሼ ብራሚ ሲራጅ እንሻአላህ፣ ይህንን መስጅድ ብዙ ጊዜ ቀረው ነበር። ለምሳሌ ትናንትና የሆነ ቪዲዮ ሰርቼ ነበር እንደዚህ እና የሚያስፈልገው ነገሮች ብዙ ነበሩ። ይሄ ዋናው መስጅድ ማሻአላህ ተሰርቶ በቆንጆ ሁኔታ ተተብሏል።

አጀር የሚያስገኝን ነገር ላይ ልንዳክ ይገባል። እንሻላ ባረክላሁ ጉዴ። እስኪ ትዮ ተከታታይ ቪዲዮ ላይክ ሼር አድርጉልኝ። በድጋሚ እንኳን ለኢድ አል አድሃ በሰላም አደረሳችሁ። ወደ ቤታችን ልንሰናበት ነው። እንሻላ ተሰግደ አብቅተዋል። ባረክላሁ ፊኩም። እንሻላ እና እንግዲህ እንደምታዩት ሰግደን ጨርሰን ነው። ቁርስ እየታደለ ነው፣ በነገራችን ላይ ያው ተሰግዶ ሲያበቃ ደስ የሚለው ነገር በየቦታው ሲመጣ የሆነ ዳቦ ነገር ይዞ ይመጣል፣ ወይም ደግሞ ያለውን እና ከዛ ላይ ሁሉም ትንሽ ትንሽ ይካፈላል። እና ከዛ እኔም እንግዲህ ሀንሺ ቁርስ ተብዬ አንስቼ እየበላሁ ነው ማለት ነው። እንሻላ ያው ተሰግዶ አብቅቶ ማለት ነው። ሰው ከመሄዱ በፊት ያው እንግዲህ አረፋ ላይ በጣም ከዚህን ከሰላት በኋላ እርድ ላይ ነው ሰው የሚቻኩ በጣም ነው በተለይ የሆነ እርድ ካለ በቃ ሰው እዚህ ደግሞ አንድ ዘመዳጊንች ከሰላም ሰላም የተባች ነው እንግዲህ እንደ ሙሽርነቱ መች አልቆ ነው ኢድ ሰላት የመጣሽ እየተባች በጣም እየተቆት እንግዲህ ምን ታደርጉታላችሁ